ሰው ወይም እየሰማሽ ቤትሽን መበደብቸው ማለት ነው። ሰላም የምታወርጀው እኮ እራስሽ ነሽ ማለት ነው። ሩታ በጣም እንትን እያልሽ ነው ማለት ነው። በኋላ ወይን እያዙ ሊቀጡ ሄደብኝ እንዳት ማለት ነው። አብርሽ እየታገሰች ነው ያለው አብርሽ እየታገሰች ነው ያለው ማለት ነው። ስለዚህ ጊዜሽን፣ ሰአትሽን ተጠቀሚበት ወንድልሽ ይለምናል ይለምናል። ትግስቱ ካለቀ በኋላ ማለት ነው። በኋላ ላይ ብንለምን የሰው ወሬ ሰምቼ ነው ምናምን በት አይሰማሽም ማለት ነው። ስለዚህ ሩታ እንትን ባይ ነብስ ማወቅ አለብሽ ማለት ነው። የአሁን ጊዜ ሰዎች ለራሳቸው ብለው ነው እንጂ እናንተ ብትጣሉ የሚያገኙት ነገር ምን አይነት ነው?

የደረሰበት ሰው ስለሚያውቀው ማለት ነው። እናንተ የሰው ወሬ እየሰማችሁ ቤታችሁን ትዳራችሁን የምታፈርሱ ሰዎች ማለት ነው። የሰው ወሬ አትስሙ። ባለ ትዳሮች እናንተ ቤታችሁን ቀጥራችሁ መምራት ነው ያለባችሁ፣ ምክንያቱም ሰው የሰውን ትዳር ለማፍረስ ቁሙ ነው የተነሳው ማለት ነው። መገኛ በየቦታው ሞልቷል። ስለዚህ አርፋችሁ። ተዳራቸው ምሩ ውስላቸው ሴቶች ማለት ነው። የሰው ወሬ አትስሞ። ወንድ ልጅ ደግሞ የሰው ወሬ የሚሰማ ሴት አይወድም፣ ጥላቱ ነው ማለት ነው። ስለዚህ ስለዚህ ትንሽ ኩርፋን ይዞኛ። የሰው ወሬ አትስሚ ነው፣ የሰው ወሬ አትስሚ ሩታ። ወርቅሽን ተቀብለሽ ምንቸገረሽ? ማንም የሚወስደሽ ማንም ማለት ነው። አራት መቶ ሺህ ብር አውጥታ ልገዛልሽ ነው እንትና የማይመስሩ ለሚስታትን ገሪ የሚባለው ተረት እንግዲህ አሁን ለሆነ ማለት ነው። እውነት ነው። ለእናት እና ማለት ነው። ባልሽን አልገዛልሽ፣ ማንም አይገዛልሽም። ይሄን ያክል ብራውጥ ማለት ነው። ይሄን ያክል ብራውጥ ታገዛችልሽ ማለት ደግሞ ወይ ባልሽ ይችላል፣ ባልሽን እየገዛችሽ ይመስላል። እና ከአባቱ ጋር ታሳድግ ይሻልሻል፣ ማለት ነው መጀመሪያውኑ። የገባሽው ከእንቺ በፊትም ሌላ ሴት ነበረ በህይወቱ። አንድ ሴት ብቻ አይደለም፣ የተለያዩ ሴቶች ነበሩ። ወንድ ልጅ ደግሞ ያው አርፎ ይከመድም ወንድ ስለሆነ ማለት ነው። አይደለም ወንዱ ሴቶችን በአሁኑ ሰዓት ላይ አርፎ የተቀመጡ አይደለም። ስለዚህ አርፈሽ ልጅሽን አሳድጌ ማለት ነው ከባልሽ ከሆነሽ ወደ ቤት ብትመለሽ ይሻልሽ። የሰው ወሬ አትስሚ፣ የሰው ወሬ አትስሚ። ይህም ሰው ወሬ አይደለም። ለአንድ ግለሰብ ይኸው ሀገርን እያበጣበጠ አይደል እንዲያለው የሀገራችንን እኮ ሰላም የነሳው የሰው ወሬ ነው ማለት ነው። እኛ ራሳችን ሀገራችንን እየበላሸን ያለ ነው። ስለዚህ ማንኛውም ሰው በአይናችሁ እስካላያችሁ ድረስ በጆሯችሁ እስካልሰማችሁ ድረስ ሰው እንደዚህ አለኝ ብላችሁ ትዳራችሁን ወይም ከሌላ ሰው ጋር የምትጠሉት ትዳር ብቻ ሳይሆን ሌላም ሌላም ነገሮች አሉ፣ በሰው ወሬ የሚመጡ ነገሮች። ሰው እንደዛ መሆን የለበትም ማለት ነው። ልምከራችሁ ብዬ ነው። መመከር ከፈለጋችሁም ኮሜንት ላይ ጻፉልኝ፣ በደንብ አድርጌ መክራችኋለሁ። እሺ። አዎ እንዴ፣ ብሰሉ እንጂ። እስከ መቼ ነው? ልዩነት ልዩነት እኮ የለም ከዚህ በኋላ። በሰል በሰል በሰል እንበል። እሺ። ገና ልጅነታችን አልጨርስም ካላችሁ ደግሞ ወደ ትዳር ባትገቡ ነበረ። ከዚህ በኋላ ግን መብሰል አለባችሁ። እከሌ እንደዚህ አለኝ፣ አንተ ከሄድኩ ጋር እንደዚህ ያለኝ ያለ እያልሽ ልጅን አትፈልጅ ትዳርሽ መመሪ ይልሻለሁኝ። አብረሽም ደግሞ ከሰው ጋር ያለውን ግንኙነት ቀንስ አድርገው። ባለፈውም ተናገር ያለሁኝ ከሚስትና ከልጆች ጋር ብቻ ነው ግንኙነት ሊኖር የሚችለው ከዚህ በኋላ ማለት ነው። ሚስት ካልወደደች ያንን ሰው ከዛ ሰው መቆጠብና ና ከዛ ሰው መቅረት አለበት። ማንንም ሰው በሕይወት የለበትም ማስገባት የለበትም ባለ ትዳር እስከሆንክ ድረስ ማለት ነው። ማንኛውም ባለ ትዳር ሆኖ በሕይወቱ ማንንም ሰው ማስገባት የለበትም። ለስራም ቢሆን ምናምን ስራውን ሰርቶ በቃ መተቃቀፉ ምናምን ምናምኑ ምንም ምንም ማያመጣው ነገር የለም። ስለዚህ ስራን ስራ ወደ ቤት